ሰላም ሁላችሁንም ሰላም ብያለሁ። በያላችሁበት በት ሰላሟችሁ በዚህ ቲቪ ላይ ትላንትና ፍቅር ቪዲዮ ለቃለች ነገር ግን ሀሳብ አልሰጠሁበትም። ያልሰጠውበት ምክንያት ደግሞ ያን ያክል ሀሳብ የሚያሰጥ ስላልነበረ ነው። እነሱም ራሱ እየሰሩት ይመስለኛል ለፈገግታ እንደውም ደግሞ ራሳቸውን ፈታ ለማድረግ አስበው እንጂ ያን ያክል መልእክት ኖሮት ወይም ደግሞ ሌላ የተለየ ሀሳብ የሚያሰጥ ነገር አልነበረም። መጀመሪያ ላይ ፍቅር ግን ደስ የሚለው ነገር አምሮባት ተውባ እንደውም ፈታ ብላ በሳቅ የተሞላ ቪዲዮ ነበረ እየሰራችው በስተ መጨረሻ ከፉአር ጋር ካለችው ሊጋትነት ምንድን ነው ቀልዱ ወደ ምር ተቀይሮ ጥፊ ራሱ ነበረው ማለት ነው። ግን ጥፊያቸው ያን ያክል የተካበደ ሳይሆን ቀለል ያለ ነበረ ማለት ነው። ዛሬ በፉዋር ቻናል ቪዲዮ ለቀዋል። እሱም ደግሞ እስከዛሬ ለሰራናቸው ቪዲዮዎች በጣም ይቅርታ ተመልካችን ማስቀየም አንፈልግም፣ አንዳንድ ጊዜ ሳናስበው የሚከሰት ነገር ነው ብሎ ፉአድም ይቅርታ ጠይቋል። ፍቅርም ደግሞ በዛው በተመሳሳይ ሁኔታ ተመልካችን ይቅርታ ጠይቃለች ማለት ነው። ማንኛውም ሰው ቪዲዮ ይለቃል። ግን ቪዲዮን ከለቀቁ በኋላ የትኛው ቪው መገኘት ብቻ ሳይሆን የሚሰጣቸው ሀሳብ ጥሩ ነው ወይ ወይስ ደግሞ መጥፎ ነው ወይ የሚለውን እነሱ እለት በእለት እያነበቡ ለተመልካች የሚስማማቸውና እንዲሁም ደግሞ ለእነሱ ምቾት የሚሰጣቸውን ቪዲዮ እየለዩ እንደዚህ ቅርታ ማለታቸው በጣም ደስ ይላል ማለት ነው። ተመልካችም ደግሞ እናንተ ከዚህ በኋላ ብዙ ነገር መስራት የሚጠበቅባችሁ የመስራት ችሎታ ያላችሁ ልጆች ስለሆናችሁ ጥሩ ነገር ብታስተላልፉ እናንተ ራሱ በቪዲዮችሁ መለስ ብላችሁ ስታዩት ቅር የማይላችሁ ከሆነ ተመልካችም ደግሞ ጥሩ የሆነ መልእክት ታስተላልፋችሁ የተለየ ሀሳብ ላይ ሰጣችሁ ይችላል እናንተም ደግሞ ይቅርታ ላትሉ ትችላላችሁ ማለት ነው ነው። ብቻ ግን እንደዚህ የሰራችኋቸውን ቪዲዮዎች እለት ከእለት ያለውን ስህተት እየተራረማችሁ ይቅርታ ማለታችሁ በጣም ደስ ይላል። በርቱ፣ ጠንክሩ። እንዲሁም ደግሞ ተመልካቾቻችንን ፋሚሊዎቻችንን የሚያስከፋ ነገር ላለመስራት እንሞክራለን ብለዋል ማለት ነው። በርቱ፣ ጠንክሩ። ዛሬ ደግሞ ፈዋድ ወደ ሌላ ሀገር ሊሄድ እንደሆነ ተናግሯል። የሀገር ውስጥ በረራ እንዳለው ከሀገሮች ሳይሆን ሀገር ውስጥ ነው በረራ። አክስቴ ጋር ነው የሚሄደው። ነገር ግን ፍቅር አትሄድ ቅርታ አለችኝ ሃሳቤን እቀይራለሁኝ። ግን የእሷን ውሳኔ ሳልሰማ ለአክስቴ መናገሬ ጥሩ አላደረግኩም ብሏል ማለት ነው። ፍቅርም ስትመጣ አንተ ለዚህ ነው ወይ የጠራኸኝ? እኔ እኮ እስከዛሬ ለሰራናቸው ቪዲዮ ይቅርታ ልንባባል፣ ሰላም ልንፈጥር መስሎኝ እንጂ ለዚህማ ቢሆን ስልክ ራሱ ደውለክ መናገር ትችል ነበረ። ቻው ልትለኝ ነው እየጠራ ሀይ ብላ ያው ተቆጥታለኝ ማለት ነው። እሱም ደግሞ ሂድ ቅር ካልሽኝ ልቀር ይችላለሁ ሀሳቤን እቀይራለሁ ብሏት ነበረ። እሷም ደግሞ አስበህበት ወስነህበት ለመሄድ ወስነህ እስከሆነ ድረስ ሂድ ምንም ማድረግ አልችልም ብለዋለች። እሱ ደግሞ ትላንትና በሰራ ነው ቪዲዮ ራሱ ከስተዛሬው የተለየ ነገር አይቼብሻለሁ እያላት ነበረ። እንዴ ጓደኛሞች አይደለን ወይ? ስለዚህ ምን ችግር አለው ብለዋለች ማለት ነው። ግዴታ በፍቅር ብቻ ባይሆን በጓደኝነት ራሱ ምን አለበት ብትለው፣ እሱ ግን በጣም እየተጎዳሁ ነው፣ አራት ወር አምስት ወር ሞክረነዋል፣ አይተነዋል ግን ጥሩ ነገር እየተሰማኝ አይደለም ብሎ ነግሯታል ማለት ነው በግልጽ። ከዛ በኋላ ግን እሷ መሄድ ካለብህ ሂድ ስትለው ሊሄድ ስል መጨረሻ ሰላምታ ሊሰጣጡ ቢሉም ፍቅር ግን ሰላምታ እንዲሰጠው አልፈለገችም ነበረ። እሱ ከሄደ በኋላ ግን ለድሟ ያው ያለበት ቦታ ሄዳ ነበረ ማለት ነው እና ከአንተ መለት አልፈልግም ግን ከዚህም በኋላ በምንም ነገር አላስከፋህም ብላ ነግረዋለ። መሄድ አለብኝ ፍላይት ሊያመልጠኝ ነው እያለ ፍቅርን እየተወሰነ እንግዲህ አወዛግቧታል ይመስለኛል። ምናልባት የምትለውን ለማዳመጥ እንዲሁም ደግሞ በምን አይነት መልኩ ሀሳቡን እንደምታስቀይረው ለማወቅ ነው መሰለኝ የተወሰነ ውዝግብግብ ነበረ ያደረጋት። እሷም ግን ከዚህ በኋላ እኔ እናንተ በጓደኝነት አብረን እንቀጥላለን፣ አንተን የሚያስከፋህ ነገር ምንም ነገር አልናገርም ብላ ነግረዋለች ማለት ነው እንዲሁም ደግሞ የሚሄድ ከሆነ እሷም ወደ እናቷ ጋር መሄድ እንደምትፈልግ ነው የነገረችው ማለት ነው። የዛሬው ቪዲዮቸው ከስተዛሬው ቪዲዮቸው ለየት ያለ ነው የሰሩት፣ አጭር ድራማ ቢባል ምንም አይጋነንም ማለት ነው። በደንብ ነው የዛሬው የተሆኑት። ከመጨቃጨቅ እንዲሁም ደግሞ ሁልጊዜ የማይሆን ነገር ተነጋግራችሁ ከምትዘላለፉ ይልቅ እንደዚህ መልእክት ያለው ቪዲዮ ብትሰሩ በጣም አሪፍ ነው ማለት ነው። በሁለት ሰዎች መካከል የሀሳብ ልዩነት ይፈጠራል። የሀሳብ ልዩነታቸውን ግን ተመካክረውና ተከባብረው ተወያይተው ያንን ሀሳብ ወደ አንድ ሀሳብ ማምጣት መቻል ይህ አንድ ራሱን የቻለ መልእክት አለው ማለት ነው። ከሱ መራቅና መሌት እንደማትፈልግ ነግረዋለች። ራሱ ዛሬ ወደ አንተ ጋር ስመጣ አንድ አድናቂያችን ፏዴ ታለ አለችኝ እያለች ነበረ ማለት ነው። ቢሆንም እናንተ መጀመሪያ ላይ አሪፍ አሪፍ ቪዲዮዎች ተሰሩ ነበረ። አሁን ላይ አዲስ አበባ ከመጣችሁ በኋላ ነው ነገሮች ሁሉ ቀይር እያሉት ማለት ነው። እና ይህ ደግሞ እናንተ ፈልጋችሁ ወዳችሁት እንዲሁም ደግሞ የመረጣችሁት ርዕስ ካልሆነ በስተቀር እናንተ ካሜራማን አዘጋጅታችሁ እያንዳንዱን ቪዲዮ እስከቀረጻችሁ ድረስ ሌላ ሰው እናንተን ይሄ ቪዲዮ መቀረጽ አለባችሁ ብሎ የሚያስገድዳችሁ ወይም ደግሞ ወከባ የሚፈጥርባችሁ ሰው ያለ አይመስለኝም ማለት ነው ምክንያቱም አንዳንዱ ቪዲዮ የምትሰሩት የማፈልጉት ነገር ቢሆን ራሱ ልትለቁት አችሉም ማለት ነው። ግን ደግሞ እያያችሁን ነው ተመልካች የሚፈልገው ምንድን ነው? ተመልካች የሚፈልገው ሰላም ይፈልጋል፣ እንዲሁም ደግሞ የእናንተን ፈገግታን እንጂ፣ ቀን ተቀን የሆነ እየተዘላለፋችሁ ወይም ደግሞ እየተጫጫኋችሁ የምትሰሩት ቪዲዮ ያን ያክል ብዙ አያስደስታቸውም። እና ያው በእርግጥ ይቅርታ ብላችኋል፣ ግን በተቻላችሁ አቅም ጥሩ ጥሩ ቪዲዮዎችን ለመልቀቅ ሞክሩ። ልክ እንደ ዛሬው ማለት ነው። የዛሬው ያው ጥሩ ጥሩ አድርጋችሁ ነው እየታወናችሁት ማለት ነውና ዋር ደግሞ በቅርቡ መቶ ኬ አስገቡኝ ሰርፕራይዝ እናደርጋለን ያሉ ጓደኞች አሉ ብሏልና በቅርቡ መቶኬ ትገባለህ በርታ፣ ጠንክር። ያው ቶሎ ቶሎ ቪዲዮ ለመልቀቅ ሞክር ማለት ነው። ቀን ተቀን አሪፍ አሪፍ የሆኑና አንዱም ደግሞ በጉጉት የሚጠበቅ ቪዲዮ ለመልቀቅ ሞክሩ። ቪዲዮ ከመልቀቃችሁ በፊት ደግሞ የሆነ በቃ ሰው በጉጉት እንዲጠብቃችሁ በቀጠሮ ሰዓት አድርጋችሁ ልክ እንደ እስከ ዛሬ እንደምታደርጉት ሁሉ የሆነ ርዕሳችሁን ኮሚኒቲያችሁ ላይ ፖስት ታደርጋችሁ፣ ጥሩ ከሆነ ነው ግን ተመልካች በጉጉት ሊጠብቃችሁ ይችላል ማለት ነውና መቶ ኬ በቅርቡ ትገባለ። እናንተ የሚሰሩት ቪዲዮ የማያሰለች እንዲሁም ደግሞ ተመልካችን ፈገግ የሚያደርግ እስከሆነ ድረስ ሁሉም ሰው ሊያይ ይችላል ማለት ነው። ግን ቀን ተቀን እንደዚህ አይነት ወከባ የምትፈጥሩ ከሆነ ደግሞ ተመልካች እየተሰላቸ ሊሄድባችሁ ይችላል ማለት ነው እና በተቻላችሁ አቅም ፈገግ ያለ ቪዲዮ ለመስራት ሞክሩ እንዲሁም ደግሞ በውስጡ መልዕክት ያለው ቢሆን ይመረጣል ማለት ነው። እንደ ኢትዮጵያ ውስጥ እኮ በጣም የተለያዩ ድራማዎች እየተሰሩ ነው። በቃ ርዕሱ ድራማ ተብሎ ግን አሪፍ አሪፍ ቪዲዮዎች ይሰራሉ። ስለዚህ እናንተ መስራት ትችላላችሁ ሁለታችሁ ራሱ ማለት ነው እና የመሰሩትን ቪዲዮ መስራታችሁ ላይ ቀር ጊዜያችሁ ማባከናችሁ ላይ ቀር ጥሩ ጥሩ ቪዲዮዎችን ብትሰሩ አይደለም መቶ ኬ ቀርቶ ከዛም በላይ ልትሄዱ ትችላላችሁ ማለት ነው። ፍቅርም በቅርቡ ሁለት መቶ ኬ ትገባለች። አንተም ልክ እንደዛው መስኬ ተገባ። ዛሬ ቪዲዮአችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ።